የኔ ምርጦች የኔ ምርጣ ምርጦች በድጋሚ በአዲስ ቪዲዮ መጥቼላችኋለሁ። እንዴ ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሀይሚዬና ቡራዬ በሀይሚ ቻናል አዲስ ቪዲዮ ተለቋል። እኔ የምጠብቀው የነበረው ሰላም ወርዶ ደስ በሚል ቪዲዮ ሁሌም በቃ ምኞቴ እንደዛ ነው፣ ግን ነገሩ እየባሰ እየባሰ እየከረረ እየከረረ ነው የመጣውና እስኪ ደግሞ የተሰማኝን ነገር እንደለመድኩት ልናገር ማለት ነው። ዛሬ ሃይምዬ የፈለገ ነገር ቢከፋሽም ቅሬታ ቢኖርሽም ኮሜንታተሮች ቢገፋፉሽም እማይደረግ ነገር ነው ያደረግሽው ማለት ነው። እና ከባድ ነው ብቻ። እና አንድ ሰው ወዶሽ ፈቅዶ ደስ ብሎት ላደረገልሽ ነገር በቃኝ ከዚህ በኋላ ያንተን ነገር አልፈልግም ብለሽ፣ እንግዲህ ከዚህ በፊት ቡራዬ ሰርፕራይዝ ያደረጋት አይፎን ገዝቶ ነበረና ነገር ግን እሱን ስልክ ዛሬ ይዛ መታ አልፈልግም፣ ተቀበለኝ፣ ይሄንን ይዤ እንድጸጸት ወይንም ደግሞ እንዳስታውስ ይሉንታ እንዲይዘኝ አልፈልግም ብላለችና። ሐይሚ ትልቅ ስህተት ነው የተሳሳሹ። የእውነት የምልሽ በጣም ትልቅ ስህተት ሰው ቢገፋፋሽ፣ ቢሰድብሽ፣ የፈለገ ነገር ቢሉሽ ማለት ነው ይህንን ነገር ማድረግ አልነበረብሽም። የእውነት በጣም ነውር ነው። የሰው ልጅ ፈልጎ ላደረገው ነገር አይመለስም። ሌሎችም አሉ ገና የሰጠኝና፣ ይዣቸው አልመጣሁም ግን እነሱንም እመልሳለሁ ስትይ ነበርና ይሄ ትልቅ የሰው ልብ የሚሰብር ነገር ነው። እስከ ዛሬ ካደረግሽው፣ ከተናገርሽ ቃላቶች በይበልጥ ደግሞ ይሄ ልብን ይሰብራል። እውነት ነው የምላችሁ። አንድ እናንተ አንድን ሰው ወዳችሁ ፈቅዳችሁ ላደረጋችሁለት ነገር ያ ሰው መጥቶ ደግሞ አልፈልግም ምናምን ብሎ እንካ ሲል እኔ ይሰማኛል። እውነት ለመናገር እግዚአብሔርን በጣም ነው የሚሰማኝ፣ እና ብሩኬን እንደዛ ስትለው እኔ ተሰምቶኛል። የማይደረግ ነገር ነው። እንደዛ የፈለገ ታምር እንደው እኔ ብሩኬ በደልሽ አልልም። ምንም ያጠፋው ጥፋት የለም። እኔ እስካሁን ካየሁት ጀምሮ ማለት ነው። እና እንደውም ትግስተኛ ነው፣ በጣም ትግስተኛ ነው። በትዕግስት እየጠበቀች ነው፣ አንቺ እንዳትጎጂ፣ አንቺ መጥፎ ሁኔታ ላይ እንዳትገቢ። በጣም የሆነ አለ አይደለ? በቃ አላቅም እኔ እንደ ብሩኪ አይነት ትግስተኛ ሰው ለሁላችንም ይስጠን ነው የምለው። የእውነት ነው የምላችሁ እና ታግሷታል። ነገር ግን በጣም እየተደራረበበት እየተደራረበበት መጣ። ዛሬም እንዳያችሁት ከበር የምታደርገው ወደ ዳኒ ነው እና ዳኒ ምን ያደርጋችሁ ሰው አልገደለም ምናምን እያለች ነበረ እና እሺ አሁን ኮሜንቶች ስለገፉሽ ነው ይሄንን ስልክ ይዘሽ የመጣሽው ሀይሚ እንግዲው ብሩኬ ምንም ካፉ መጥፎ ቃላት አልወጣም እስካሁን ማለት ነው እና እኔ ልቦና ይስጠሽ ነው የምለው ጸበል ምናምን ላሉሽ ልጆች እነሱ ስላሉሽ ብቻ ሳይሆን ለራስሽ ለራስሽ ስትይ እንደውም ወደ አምላክሽ ወደ ጸበል ብትይጂ ትረጋጋለሽ አሪፍ ነው እንደውም ያንን ምክር የመከሩሽ ሰዎች ትክክለኛ ምክር ነው የመከሩሽ እኔ እንደውም ቤት ቁጭ ረፍት አድርጊ ነበር ያልኩሽ። እና ጸበል ግቢ ያሉሽ ሰዎች ትክክለኛ ናቸው። አንድ ሰው ጸበል የሚገባው ሲያብድ ወይንም ደግሞ ሲታመን ብቻ አይደለም። እውነት ነው የምላችሁ። እና አይምሮሽ ረፍት እንዲያገኝ ብዙ ነገር እንዲያገኝ ማለት ነው እዛ ሄደሽ እንትን ብት አሪፍ ነው ብዬ ነው ማስበው። ትክክለኛ ሰው ነው ያንን ኮሜንት የኮመተልሽ። መረጋጋት ያስፈልግሻል። አሁንም ቢሆን በዛ ላይ ሰደባችሁኝ ምናምን ታያለሽ ሀይሚዬ ይህ ሶሻል ሚዲያ ላይ ስትመጪ ማለት ነው። ስድብ ያለ ነው፣ ዘለፋ ያለ ነው። ያን ሁሉ ችለሽ ነው። የእውነት ነው የምልሽ። ሊከፋሽ አይገባም እንዴ። እሩታ ስንትና ስንት ነገር ነው የተባለችው። በጣም ብዙ ነገር ተብላለች፣ ተሰድባለች። አሁንም እየተሰደበች ነው፣ ግን ጠንካራ ናት። ያለቀሰችም ምንም እያለችም ግን እዚህ ደረጃ ደርሳለች ማለት ነው እና ሁለት መቶ ኬ በመግባትሽ እኔ በጣም ደስተኛ ነኝ በበኩሌ ብዙዎቹም ደግሞ ደስተኛ ናቸው። ለአንቺ የሚሰዱሽ ልጆች ራሱ ማለት ነው የምትሄጅበት ነገር ጥሩ ስላልሆነ ነው እንጂ ለአንቺ መጥፎ ነገር አስበው እንዳልሆነ እኔ እረዳለሁ። እውነት እና ለፍቼ ጥሪ ነው ሁለት መቶ ኬ የገባዎት የገባሁት ብለሻል ግን አንድ ነገር ማለት የምፈልገው ነገር መርሳት የሌለባችሁ ማንኛችሁም ዩቲዩበሮች ብትሆኑ ትልልቅ ዩቲዩበሮች ፌመሶች ስትፈምሱ ሰብስክራይባችሁ ሲያድግ እይታ ሲኖራችሁ ስታገኙ ማለት ነው ተመልካችን የማታስታውሱ አላችሁ፣ በነገራችን ላይ እና ሐይሚ፣ አንቺ ስለጣርሽ ስለደከምሽ አይደለም በነገራችን ላይ ሁለት መቶ ኬ የገባሽው እውነት ተመልካች ስላየልሽ ሰብስክራይብ ስላደረገሽ ነው። ስንቱ እየለፋ እየጣራ ማለት ነው። እይታ የሌለው ሰብስክራይብ የሌለው እኮ ነፍ ነው ያለው ነፍ እየደከሙ ማለት ነው። ከእናንተ በላይ ከእናንተ በላይ እየሰሩ ምንም አይነት እይታ የሌላቸው አሉ። ብዙ ጠውረድ እየወጡ እየወረዱ ማለት ነው እና አንቺ ስለደከምሽ ሳይሆን ማለት ነው ብዙ ልጆች አፍርተሻል። ብዙ ሰው የሚወድሽ አለ የሚከታት እንደውም ማመስገን ያለብሽ እነሱ ነው። እነሱ በያውልሽ እኮ እዚህ ደረጃ አደርሽ። እና አንዳንድ ጊዜ እኔ በጣም የሚያናድዱኝ ተመልካችን የሚረሱ ሰዎች አሉ። ዘለው የሆነ ነገር ሲፈጠር ማለት ነው ተመልካችን የሚሳደቡ በቃ በተለይ እነዚህ አረብ ሀገር ያሉ እንዲ የምናይላችሁ። በነገራችን ላይ አረብ ሀገር ያለንን ብዛት ማለት ነው። ግን አያመሰግኑንም። በቃ መልሰው መላልሰው እኛን ነው የሚሳደቡት። በጣም ይገርመኛል። ለምን እንደሆነ አላውቅም። እና አሁንም ቢሆን ተመልካችን ባታስቀይሚ ብሩኬ። እና አንቺ ብዙ ነገር የሚያገናኛችሁ ነገር አለ አይደለ? ከዚህ በፊት እኮ ተናግርሻለ፣ አንቺ በደንብ ተናግርሻል። እኔ እናንተን የሚያገናኘኝ ብዙ ነገር አለ፣ አንተን ማስቀየም አልፈልግም ብለሽ ዛሬ ላይ ግን ይህንን ነገር ያደረግሽው ነገር እኔ በጣም አዝኛለሁ። የእውነት ነው የምለው፣ በጣም ነው ያሳዘንሽ ሐይሚ። አሁንም ቢሆን ወደ ራስሽ መመለስ አለብሽ። ማንም ምንም ይበል እንዴ መሰደብ ባንች አልተጀመረም። በነገራችን ላይ ብዙዎቹም እየተሰደቡ ነው። ግን ለጮኸ ውሻ ሁሉ እኮ ድንጋይ ይወረወርም አይደለም። ውሻ ሲጮህብሽ ድንጋይ ከወረወርሽበት ማለት ነው መጥቶ ያጠቃሻል፣ ይበላሻል። ማለት ይበላሻል። እና ትዕግስት ያስፈልግሻል። በቃ መታገስ አለብሽ፣ መቻል አለብሽ። በዚህ ደረጃ ደግሞ እንደዚህ መሆኑ እኔ ጥሩ ነው ብዬ አላስብም። እኔ በጣም ቅሬታ አለኝ፣ በነገራችን ላይ በዛሬው ቪዲዮ ቅር ብሎኛል። ብሩኬ ደግሞ አንዳንዴ መገፋት ጥሩ ነው፣ በቃ መገፋት ጥሩ ነው። የተገፋ ነገር ጥሩ ደረጃ ላይ ነው የሚደርሰው። ምንም አይሆንም፣ በነገራችን ላይ ምንም አይደርስበትም። ጥሩ ነገር ካደረጋችሁ ለሰዎች መልካም ነገር ከሰራችሁ፣ እንደውም እያደጋችሁ እያደጋችሁ እየተለወጣችሁ እየተወደዳችሁ እያበባችሁ ነው የምትሄዱት ማለት ነው። እኔ ክፉሽን መስማት አልፈልግም። ሀይሚ እንደዚህ ሆነች፣ ሀይሚ ከፋት፣ ሀይሚ እንደዚህ ተደረገች የሚባል ነገር ወሬ መስማት አልፈልግም። ፈጣሪ ለሁላችንም ልቦና ይስጠን። ለአንቺም ማስተዋሉን የምታስቢበትን አይምሮ ይስጥሽ ነው የምለው። ሌላ ምን ይባላል? ምንም አይባለ ና ብሩኬ ደግሞ ጠንካራ ሆነክ። እልፍ ሲባል እልፍ ይገኛል። ሃይሚ ብትሄድ ሌላ ሀይሚ ትመጣለች፣ ሌላ ሃይሚ ትመጣለች። ፈጣሪ ካለው ደግሞ እሷ ተስተካክላ አንድ ላይ ሆናችሁ የምትቀጥሉበትም ነገር ሊመጣ ይችላል። ግን በዚህ ሁኔታ ግን መሆኑ እኔ በጣም አዝኛለሁ። በጣም ይሄ ስጦታ መመለስ አይጠቅመኝም። ለእኔ ምንም ትርጉም የለውም። ኖሮት አይደለም ግን ይሄንን አይፎን የገዛልሽ ኖሮት አይደለም ብሩኬ ተርፎት አይደለም ገቧሻ አደለ እንዴ እህቶቻችን ስጦታ ሲሰጡሽ ተርፏቸው ኖሯቸው ነው እንዴ ሃይሚዬ አይደለም ስለሚወዱሽ ስለሚያከብሩሽ ያንን የሚገልጹበት አንቺን የሚገልጹበት ቃላት ስላጡ ብቻ ስጦታ ሰጡሽ ይደሰታሉ ገባሻ ለሳ ነው። ብሩኬም ደግሞ ስለሚያከብርሽ ለአንቺ ይገባሻል። በቃ ለሐይሚ፣ ይሄ ነገር ይገባታል እንደውም ሲያንስባት ነው ብሎ ነው የሰጠሽ። አክብሮሽ ማለት ነው እና በዚህ ልክ አንቺ ደግሞ አውርደሽ የተጠቀምሽበትን በቃ ብዙ ነገር አሁን ሌሎችም ሌሎችም ስጦታዎች አሉ ብለሻል። እና እሱ እኮ የአንቺን ትራፊ ወይንም ደግሞ የወደቀ ነገር ምንም አይጠቅመውም። እንደውም አልፈልግም፣ እንደፈለግሻ አድርጊ ብሎሻል። እንደፈልግ አላውቅም አድርጌው ከባድ ነው ግን እውነት አይደረግም። እንደዛ ግን እኔ ምን እንደ እኔ ምን ማለት እንዳለብኝ ራሱ ግራ እየገባኝ ነው። ቤተሰብ ትልቅ ስህተት ነው የተሳሳሽው፣ እና መሆን የሌለበት ነገር ነው ያደረግሽው። እኔ ምን እንደምላት ራሱ አላውቅም ቤተሰብ ግራ ያጋባል። ያን ልሳደብም። ሐይሚዬ ተስተካከይ ወደ ራስሽ ተመለሽ፣ የምልሽ አሁንም ቢሆን ዳኒን አትመኪ አትመኪ። ሰው አልገደለ ምናምን አላለ ብለሽ ዛሬም ቆመሽለታል። እኛ ሰው ገደለ አላልንም በነገራችን ላይ ማለት ነው። የምንናገርሽ የምንቆጣሽ ራስ- ለራስሽ ብለን ነው፣ እንዳትጎጂ የሆነ ነገር እንዳያደርግሽ በማለት ነው። ሲቀጥል ማለት ነው ሴትን ልጅ በድሎ ሴት ልጅ ትቶ ሌላ ሴት ጋር የሚሄድ ወንድ ይሆነኛል ብለሽ አታስብው። በትዳር በፍቅር ቀርቶ ማለት ነው የስራ ባልደረባ እራሱ አይደረግም፣ እንደዚህ አይነት ሰው አይደረግም። ነገ ጠዋት የሆነ ነገር ቢያገኝብሽ ማለት ነው ልክ ገደል ጫፍ ላይ አንጠልጥሎሽ ጥሎሽ ይሄዳል። በዛ ሰዓት ትሰበር ያለሽ ታዝኛለሽ፣ ታለቅሻለሽ፣ ትጸጸቻለሽ እና ያ ነገር እንዳይመጣብሽ ነው የምንቆጣሽም የምንናገርሽም። እስቲል የሚሳደቡት ራሱ ማለት ነው እና ብቻ አንዳንድ ጊዜ የራሳችንን ፍላጎት ብቻ እናሟላ፣ ራሳችን በፈለግነው መንገድ ብቻ እንሄድ ማለት የለብንም የለብንም። የምናገረው ነገር ጥሩ ነው ወይ? ተገቢ ነው ወይ? ተመልካችን አያስቀይምም ወይ? ብሩኬን አያስቀይምም ወይ? የሰውን ማንነት ስብእናን አይነካም ወይ ብለሽ ማሰብ አለብሽ። አንዳንዴ ታውቅ ያለው ወይንም ደግሞ ጎበዝ ተብያለው ወይም ብዙ ተመልካችን አለን ብለን የምንናገራት ከሚራሳችን የምትወጣ አንትን ትልቅ እንትን ላይ ትደርሳለች። ትልቅ ደረጃ ላይ ትደርስ ደረጃ ስላቸው በግርማ ሞገስ በጥሩ ነገር ሳይሆን በመጥፎ ነገር ይሄዳል ማለት ነው እና እንደዛ ነው። ለማንኛውም ይመችሽ እንግዲህ ብሩኬ። በርታ ጠንክር፣ አንተ ጀግና፣ ጎበዝ፣ ታታሪ ወንድ ነህ። ብዙ ፈላጊ አለክ፣ ብዙ ፈላጊ አለክ። እንዳትከፋ በፍጹም ማለት ነው። ቆረጥ በል በቃ ቆራጥ